ነጫጭ ጥቁረቶች ከሚለው ታሪክ ክፍል አምስት ለማስታወስ ያህል ክፍል አራት ላይ ሁለታችንም እየተጠነቀቅን ነበር። በተለይ እኔ በጣም ብዙ ሰው ስለሚያውቀኝ ከሴት ጋር በማታ መታየቴ ጥሩ አርአያ አይደለም። ስግደቱ ካለቀ በኋላ ማታ ላይ ወደ ቤት ገብቼ እግሩን ማሰብ ጀመርኩ። የሆነች ትልቅ ባህር የሆነች ትልቅ ባህር ውስጥ የተጣለች ትንሽዬ አሳ መሰለችኝ ሰው በሞላበት ሀገር ውስጥ ሰው የምትራብ ሚስኪን ፍጡር የእውነት በጣም አሳዘነችኝ የብቸኝነት ፍርዷን ገፍፌ በእሷነቷ ውስጥ ትንሽ ሙቀት ለመፍጠር ከራሴ ቃል ገባሁ ለራሴ ቃል ገባሁ ሰው ነኝ ስሜቴን ልቆጣጠረው እንጂ እሱ እንዲቆጣጠረኝ ልፈቅድለት አይገባም አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበሯችሁ የቻናል ቤተሰቦች፣ ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናል በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ምንም ወንድነቴ ቆንጆ ከንፈሮቿን እንደቀሰምለት እንድቀስምለት ቢማጸነኝም ከእሷ ጋር ክፍተቷን ለመሙላት በወንድምነት መቆየቱ የተሻለ እንደሆነ አሳመንኩት። ግን ቀላል አልነበረም። ከራስ ጋር መደራደር ይከብዳል። እውነት ሰው መሆኔን ለማረጋገጥ ግን በየቀኑ የሚያማልሉ መልእክቶችን የሚልኩልኝ ሴቶች ገፍቼ ለቀረብኳት ኢክሩ ኢክራም ወንድም ለመሆን ወሰንኩ። የወንድነቴን ልመና እምቢ አልኩት። እምቢ የማለት አቅም አለኝ እያችሁም አልነበር። ይኸው ወንድነቴን እምቢ ያልኩት ይቀጥላል። ይላል ክፍል አምስት ለመጀመሪያ ጊዜ ወግ ካደረግን በኋላ ማክሰኞ የኔና የኢክራም ውድ ቀን ሆነች። ማክሰኞ ኢክራም ከሃይማኖታዊ ትምህርት ነጻ የምትሆንበት ቀን ነው። ሌሎቹን ቀናት ጁማአን ሳይጨምር መስጂድ ሃይማኖታዊ ትምህርቶችን ትማራለች። ሁሌም ማክሰኞ አስር ሰዓት ላይ ተገናኝተን እስከ አስራ ሁለት ሰዓት ድረስ አብረን እናሳልፋለን አስራ ሁለት ሰዓት ሲሞላ እናቷ ከስራ ስለምትመጣ ወደ ቤቷ ሸኛታለሁ። እናቷ ከስራ አርፍዳ የምትመጣ ቀን ኤክሮ እስከ አንድ ሰዓት ድረስ ከኔ ጋር አርፍዳ ወደ ቤቷ ትገባለች። ከኔ ከተለየች በኋላ ወደ ቤቷ ስትገባ እናቷ እስክትመጣ ድረስ ብቻዋን ቤት ውስጥ እንደምትቀመጥ ሳስበው ለሷ እኔ እታመማለሁ። ከብቸኝነት በላይ ህመም የለም። የሚያዳምጠን ሰው ከማጣት በላይ ስቃይ አይኖርም። አንድ ቀን ከኤክሮ ጋር ሁሌም ወደ የምንቀመጥበት ከሰፈራችን ትንሽ ዝቅ ብሎ ወዳለው ሰፊ የሳር ሜዳ ሄድን። ሜዳው ላይ ኳስ የሚጫወቱ ልጆች አሉ። ከሜዳው ራቅ ብሎ ደግሞ ልክ እንደ ልክ አንደኛ አካባቢ ልክ አንደኛ የአካባቢውን ከሰው ዓይን የራቀ መሆን ፈልገው የመጡ ጥንዶች ተቀምጠዋል። ሁሌም እንደምናደርገው ከክቡ የድንጋይ ቋጥኝ አጠገብ ያሉ መቀመጫዎች ላይ ተቀመጥን። እክሩ ድብር ብሏታል። ቀስ ብዬ እክሩዬ ስለምን እያሰብሽ ነው? አልኳት። እንባ እየተናነቃት ፊዊ እናቴ ላይ ሸክም እንደሆንኩባት እየተሰማኝ ነው አለችኝ። እየሳኩ እክሩዬ እናት ላይ እንዴት ሸክም ይኮናል? እናቶቻችን እኮ ሁሌም እኛን ለመንከባከብ አይታክቱም አልኳት አንገቷን በአሉታ እየነቀነቀች እንዳልተረዳኋት ገለጸችልኝ ማብራራቷን ቀጠለች ፊዊ እናቴ በጣም ወጣት ናት አንድ ላይ ብታየን እህትማማቾች እንጂ እናትና ልጅ አንመስልህም እሷ የማታገባው ባል ጠፍቶ አይደለም ግን ግን እኔን ከእንጀራ አባት ጋር መኖር ከብዷት ነው። እራስ ወዳድ እንደሆን ይሰማኛል። በእናቴ መቅለጥ ነው እየፈካሁ ያለሁት። ንግግሯ በእንባ መታጀብ ጀምሯል። ወይኔ ሰው ሲያለቅስም እንዲህ ያምራል። ወንድነቴን አደብ አስገዝቼ በለቅሶ የታጀበ ንግግሯን ማዳመጥ ቀጠልኩ። ፈውይ እኔ ባገባ እኮ ማማ ያለ ስጋት አግብታ መኖር ትችል ነበር። ግን እኔ አሁንም እንዴ ልጅ እየተጨማለኩ የእሷን ህይወት እየቀማኋት ነው ብላ እንባዋን መጥረግ ጀመረች። አሁን የኢክራምን ውበት ያየ በዚህ ሁሉ ችግር ውስጥ እየተፈተነች ያለች ይመስለዋል? በፍጹም አይመስለውም። ኤክሩ ከተረጋጋች በኋላ ጭንቀቷን እንድትረሳው ብዬ ስላሳለፍ ነው የፍቅር ታሪክ እንድንጫወት ጠየኳት። እሷ ከዚህ በፊት ብዙ ያፈቀሯት የነበሩ ልጆች የነበሩ ቢሆንም የሚነገር የፍቅር ታሪክ እንደሌላት ነገረችኝ። እኔ በልጅነቴ ስላፈቀርኳት መሪየም ስለምትባል ልጅ አጫወትኳት። ታሪኩን ከነገርኳት በኋላ ኢክሩዬ ለመሪየም ካደረግኳቸው ነገሮች ውስጥ የቱ እንደሚገርመኝ ታውቂያለሽ? አልኳት። እንዲቀጥልላት ምልክት ሰጠችኝ። ሰባተኛ ክፍል እያለሁ ነው። አንድ ቀን ናቴ የሚባል ጓደኞችን አስተማሪ ገርፎት ክፍል ውስጥ እየተንሰቀሰቀ ያለቅሳል። መሬምና ጓደኛዋ ናቴን ሲያባብሉት አየሁ። መሬም አይዞህ እያለች ስትንከባከበው ሳይ ናቴን መሆን ተመኘሁ። በቀጣዩ ክፍለ ጊዜ ሰበብ ፈልጌ ከአስተማሪ ጋር ተጣላሁ። ግን አስተማሪዋ አልገረፈችኝም፣ ተቆጥታኝ አለፈችኝ እኔ ግን ዓላማዬ የመርየምን ማጽናኛ ማግኘት ስለፈለግኩ ተንሰቅስቄ አለቀስኩ። ኤክራም ሳቅ ያፈናት ሳቅ እያፈናትና መርየም አባበለችህ አለችኝ አባበለችህ አለችኝ ባክህ ዝም በል አለችኝ ስላት፣ ኤክሮ እንባዋ ካይኗ እስኪፈስ ድረስ እየተንከተከተች ሳቀች። ኤክሮ ስትስቅ በጣም ታምራለች። በዛ ላይ ደግሞ ሳቋ ሊያጅቡ እንባዎቿ ከውብ አይኖቿ ሲፈሱ በጣም ለየት ያለ ውበት አላት። ኤክሩን እንደዛ ቀን ስትስቅ አይቻት አላውቅም። ሌላም እንደዚህ የሚያስቅ ታሪክ በኖረኝ እና ነግሪያት እንዲ ስትፍለቀለቅ ባየኋት ብዬ ተመኘሁ! ከኤክራም ጋር ወንድሟ ሆኜ ሀዘኗን እየተካፈልኳትና ጭንቀቴን እያማከርኳት ለሁለት ወር ቆየን። አንድ ቀን እንደለመድ ነው ተገናኝተን፣ ተጫወተን ከተለያየን በኋላ ኤክሮ ፌስቡክ ላይ የሚያስደነግጥ መልእክት ላከችልኝ። ፈዊ የእኔና አንተ ሁሌ መገናኘት ጠቅሞ አልታይሽ ብሎኛል፣ ቢቀርብን የሚሻል ይመስለኛል ይላል መልእክቷ። ግራ ገባኝ። ኤክሮ ከኔ ጋር ስትሆን ሁሌም ደስተኛ ነበረች። ዛሬ ምን ተገኘና በቃኸኝ አለችኝ? ውስጤ ተረበሼ እኔ ሳውቅ ለእሷ ጥሩ ወንድም ነበርኩ። ቢሆንም አልተበሳጭኩባትም። በአካል አገኝቼ ላዋራት ወሰንኩ። ደወልኩላት። እንደተለመደው እየተፍለቀለቀች አናገረችኝ። ላናግራት እንደምፈልግ ነገርኳት። በነጋታው ሰፈራችን ውስጥ ያለው ቤት ቤተ መጽሐፍ ለመገናኘት ተቀጣጠረን። በነገራችን ላይ የኛ ሰፈሩ ቤተ መጽሐፍ ማንበቢያ ከሚባል ይልቅ የወንድና ሴቶች መቀጣጠሪያ ቢባል የሚገልጸው ይመስለኛል። ለማንበብ ከሚመጣው ሰው በቁጥር የማያንሱ ቤተ መጽሐፍ ተቀጣጥረው የሚገናኙ ጥንዶች አሉ። የሰው ልጅ ለአንድ ዓላማ የተለያዩ ቦታዎች ይሄዳል አልኳችሁም አላልኳችሁም ነበር። ይሄው ቤተ መጽሐፍ እንኳ አልተረፈም፣ መጣበሻ ሆኗል። እኔና የክሮ ቤተ መጽሐፍ ነው! እኔ የዩኒቨርሲቲ መግቢያ ፈተናዬን የማወስድበት ጊዜ ስለተቃረበና በንባብ ተጠምጄ ስለነበር ነው። በነጋታው ኤክሮ ደውላ ከቤተ መጽሐፉ እንድንወጣ ነገረችኝ። ስወጣ በር ላይ ቆማለች። የቤተ መጽሐፉ አጥር ላይ ወዳለው መቀመጫ ሄድን። ስለላከችልኝ መልእክት ማብራሪያ እንድትሰጠኝ ጠየኳት። ፈዊ መገናኘታችን ትርጉም አልገባኝም፣ ትርጉሙ አልገባኝም። በስልክ ከተደዋወልን የሚበቃ ይመስለኛል አለችኝ። ስታወራ ይብቃን ሳይሆን እንቀጥል የምትል ነው የምትመስለው። ትኩር ብዬ ተመለከትኳት። በረዥሙ ተነፈስኩና እክሩዬ አብሬሽ በወንድምነት ያሳለፍኩ ጊዜ በጣም ደስ ይል ነበር አንቺ በቃኝ ካልሽ ግን ውሳኔሽን አከብራለሁ ብዬ እስከ ቤቷ ድረስ እንደተለመደው ሸኝቼ ተሰናበኳት። ከዚህ ቀን ጀምሬ ኤክራም ጋር መደወል አቆምኩ። በሰዓቱ ለፈተና እየተዘገጃጀሁ ነበር መሆኑ ብዙም ስለ ኤክራም እንዳላስብ ረዳኝ። ሰው መለማመጥ አልወድም። ኤክራም ከበቃት፣ በቅቷታል በቅቷታል፣ አለቀ። ደግሞ ምንም የተለየ ነገር አልነበረንም ግን የእኔና የእሷም የመገናኛ ውድ ቀን ማክሰኞች፣ መክሰኞችን በጉጉት ትናፍቅ የነበረችው ኢክራም ይብቃን ያለችበት ምክንያት ምንድን ነው? እክሩ ልታገባ ነው? ፍቅረኛ ልትይዝ ነው? ለምን ምክንያት እንዳለው ገብቶኛል፣ ግን ምን እንደሆነ አላውቅም። ውድና የተከበራችሁ ይቻላል? የቤተሰቦች ክፍል አምስት ይህን ይመስል ነበረ። በጣም ደስ የሚል እና አጓጊ የሆነ ታሪክ እንደሆነ አልጠራጠርም። ከመተመቻችሁ ሀሳብ አስተያየት ስጡ። ባይ ባይ።